ይች ሲሆን የምትባል ልጅ ሲዋት እንኳ የማታምን ማለት ነው። እውነት ለመናገር ከመሩ ላይ አልወርድን ላታለች። ከጅምሩ እስከ ጨርሶ የናሆሜና በጣም መጥፎ ሴት እየሆነች ነው። እና ደግሞ የዚችን አጎናወኝና አቀራካሪ ስራ ወደ እየረቃቀምች መሩን ደግሞ ዝቅ ለማድረግ የምትጥረው ነገር አንድ ቀን ጸጸት ውስጥ እንደሚያስገባት እርግጠኛ ነኝ ማለት ነው። ይቺ ሲሆን የምትባል ልጅ ከድራማ ውጭ መሆን አለባት የምትሉ ሁላችሁም ኮሜንት ላይ ግለጹልኝ፣ ሀሳብ አስተያየታችሁ ማለት ነው። ዓለምዬ አበዛቸው ዓለምዬ ትውጣ ከድራማው። ተመልክቷ ባሏና ምንና ካባረረች በኋላ አሁን ደግሞ ምን እያለች እንደሆነ ተመልከቱልኝ። የናሆሚ አባት ትክክለኛ ውሳኔ መወሰን ካለበት ሰራተኛ ተብዬዋን አባሩ ሚስቱን ደግሞ ቀጥ አድርጎ ነው መያዝ ያለበት ማለት ነው። ይች ሴትዮ አሁንም ቢሆን ከመሮ ላይ አልተፋታቻትም። በጣም ከፎ ሴት ሁናለች። መሮ ደግሞ በጣም ደስ ብሎኛል እያለች በመምጣቷ ላይ ግን የማይገባ ንግግሮች ስትናገራት በጣም ተሰምቷ በቃች ብላ ወጣ ትሄዳለች። ይች ጽዮን የምትባል ምላሳምና ጉቷፍ ማለት ነው። እኔም በህይወት የሚያስጠላኝ ነገር ቢኖር ምንድ ታውቃላችሁ? ምላሰኛ ሰው ምላሳ ዛ እዚህ የሚያመላልስ ሰው በህይወቴ የምጠላው ትልቁ ነገር ቢኖርኝ እሱ ነው ማለት ነው። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናል ቤተሰቦች እንደምናላችሁልኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ ቤተሰብ እንዲትሆኑ በአክብሮት እንጠይቃለን። እንግዲህ አለምዬ ይሄ ከጽዮን ጋር ሁና ሴራዎችን እየጎነጎኑ እየጠነሰሱ ይገኛሉ። ግን ናሆሚ መመለስ አለበት የምትሉ ሁላችሁም አሳፋሱ ያይታችሁን ቆይት ላይ ያስቀምጡ ማለት ነው። ናሆሚ መመለስ አለበት ወደ ቤቱ። በዚሁ ሁኔታቸው ሁለታቸው ከቀጠሉ መሮን የሆነ ነገር እንደሚያደርጓት እርግጠኛ ነው ማለት ነው። እዚጋር ጽናትና ኪራ በጣም ኪራ ግራ ገብቶታል። ጽናትም ደግሞ ደብሯታን ነው። የደብራት ወደሚለው ስንመለስ የኪራ ወደኋላ ማሰብ በጣም እያስፈራት እና እያስጨነቃት ይገኛል። ይህም ሆኑም ምንድንም ያስፈራት ወደሚለው ስንመለስ አይ እሷ የሆነ ነገር ፍንጭ ያገኝ ቢያስታውስ ያለች የምትጥረው ጥረቷ በአልተሳካላት ማለት ነው። ውድና የተከበሯችሁ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማረጋችሁ እንዲያትረሱ ውዳችኋለሁ። ሰላምና ፍቅር፣ አንድነት፣ መተሳሰም፣ መተዛዘን ለእናት ሀገራችን ኢትዮጵያ እያደርግልን። ኪራ ለቅዱስ ይደውል እና እዛ ከዚህ በፊት እንዲሄድ ይነግረዋል። አዎ ኪራ ይለዋል እ እንዴ ቅዱስ ይለም ሳንነግረኝ እስካሁን እስከ ዛሬ ሲለው፣ አይ እኔ እስከ ዛሬ ያልነገርኩ ጥሩ ጊዜ እንድታሳለፍ ብዬ ነው ይለዋል። እንግዲህ ኪራ ከጠሩ በጣም ተስማምቶታል። በጣም የሚያምር ውብ የሆነ ሀገር ነው። ቅጠሉ ጋርው ከንተ በጣም ነው ደስ የሚለው። ውድና የተከበራችሁ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሸር እያደረጋችሁ እንድታበረታቸውን በትህትና ጠይቃለሁ። ማለት ነው የፈለኩትን ሆኗል። ማወራው እንቅልፌ እንቅልፍ እያለኝ ነው ማለት ነው። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ ላይክ ሸር ማድረጋችሁ እንዲያትረሱ ለቻናል አዲስ የሆናችሁ ማለት ነው እና ሁላችሁም ሰላም ብያለሁ። ሰላም በገፍ የሚጨፈጨፈው ለመከላከያ ሰራዊት ሰላሙን ያምጣልና፣ እንዲሁም ደግሞ የሰራ ፋኖች ታሪክ እየሰሩ ይገኛሉ። ፈጣሪ በያሉበት ቦታ ፈጣሪ ጠብቃቸው። ቡድና የተከበራችሁ ቤተሰቦቻችን ሰብስክራይብ ላይክ ሽር እያደረጋችሁ ቤተሰብ እንዲትሆኑ ሆኑ በአክብሮት እጠይቃለሁ። እንግዲህ ኪራን ተመልከቱት ምን እያደረገ ነው ወደ ሚለው ስንመለስ፣ አሁንም ስልክ እያወራ ነው። ማን ነው የነገረው ሲለው በዛ በህ ነው የነገረኝ ይለዋል። አይ ይህ ሰውየ በቃ አፉ አያርፍም ማለት ነው። እረሷ አፉ አያርፍም፣ አፉ እንዴት ያርፋል ይላል። እዚህ ጋ መሮ በጣም ደስ ብሏታል። ደስ ያላት ምንድን ነው የፈነደደጋት፣ የውናሁን እና ረጋ ብላ ሳትሳደብ ቤቷ እንድትሄድ ያለ ሳ ስላደረገቻት በጣም ነው ይዷት ወንታውን እውነታዋን ትናገራለች ማለት ነው። እውነትን ለመናገር በጣም እየፈራሽ ነበረ። ግን የለሌ ጓደኛ ወይም ደግሞ የመሩ ጓደኛ ማለት ነው እውነታውን ያመጣዋል ማለት ነው። ሰብስክራይ ላይክ፣ ሸር እያረጋችሁ እንድትቀላቀሉ በአክብሮት እንጠይቃለን ማለት ነው።

በዚህ ሁኔታ ላስጋ የሚያስፈልግ አይደለም። ትዳራቸው ደግሞ አይፈርስም፣ ምክንያቱም ትዳር በቀላል ነገር የሚፈርስ አይደለም እያለ ተስፋ ትሰጠታለች ማለት ነው። እሷም ተስፋን አደነጀነች ከዛ ቦዛ ወይ ር ወይ አንተራሴ ናሙኛ በቃ መስራትም አልቻልኩ ማለት ነው። እና ሁላችሁም ሰብስክራይብ አድርጎ ላይክ ሸር አድርጎ ወዳችኋለሁ፣ አክብራችኋለሁ። ሰላም ፍቅርን፣ አንድነትን፣ መተሳሰብን መተዛዘንን ያምጣልን እያልኩ የምሰነባበታችሁ ይሆናል። ሰብስክራይብ አድርጋችሁ እንዳትረሱ። እዚህ ጋ ልጅቷ ምን እየሰራች ነው? ከአባቷ ጋር ወደ ሚረስንመለስ ጽናት ከአባቷ ጋር እየተመካከረች ስለ ጉዳይ ስለ ኪራ ጉዳይ ሲያስባቸው ቅዱስ ደግሞ ትጋር ሲርዩ መታይ ሂዲላጎመሆ ነው ቡድና የተከበራችሁ ላለ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ የሆናችሁ አሁንም በድጋሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የሚሆናችሁ እንድታበረታቱኝ በትህትና ጠይቃችኋለሁ፣ ማለት ነው። ዛሬ በመካከል ሴትዬ ምንም ሲሆን እያወራሁ ነው። ሁላችሁም ይቅርታ አድርጉልኝ። ራሴንም አሞኛ ሰሞኑን፣ በቃ እንደነገርኳችሁ በጥርስ በሽታ ላይ የነበርኩ፣ አሁን ደግሞ ራሴን አሞኛ የግዴ ላይ ራሴ ሲያመኝ ደግሞ ያዘጋኛል ምናምን ማለት ነው። ቤተሰብ እና ግማሽ ጎንን የቀኝ ጎንን ነው ያማመኝ። እዚ ጋር የናሁም ያባትና ቅዱስ ውጭ ወጥተው እያወሩ ይገኛሉ ማለት ነው። ቅዱስን እባክን የራሰን ህይወት አንተ መስረት አግባ ይላቸውን ጋሻ እያለው እዚ ጋር ሊና ምን እያደረገች ነው? ናቲ ጉዳይ አስቸግሯታል። ናቲ እየያለች ሁሉን ነገር ልታውጣታ ብትለው አላዋጣም አልናገርም ብሎን ቢያላት ይህን ካልከኝ ማ እሰራልሃለሁ እና እየተከታተለች እየተከታተለች ከልጅዋ ደረሰች። ልጅቷን የምታቃ ከሆነ አልቆለታል፣ የማታቃ ከሆነ ደግሞ በዚሁ መንገድ ተለያያላችሁ ትለዋለች። ሁላችሁም ሰብስክራይብ አድርጉ ሌና እንደ እሷ እየወደደች ናት። አንተ ወደ ሌና ስትሄድ ይህ በጣም ያሳዝናል። እና በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ። እዚህ ጋር ተመልከቱት። ሌና ምን እያላይ ነው ወደሚለው ስንመጣ ሌና አሁንም እየሳቀችበት፣ እየተጫወተችበት ትገኛለች ለምን ትቀልድበታል? ለምን ትጫወትበታል? ወደ የሚለው ስንመለስ ሊና አክሽን ታዩ። እሱ አዲስ ፍቅር ላይ ሆኖ ህልሙን የለመበት ተጫወተችበት። ለዋል ፍቅር አንተ ምን አባህንስ አንተ ኬሻ እያለች እሱንም ትስቅበታል ማለት ነው። እዚ ጋ ደግሞ አማራጭ ለኝም ለናሁሚ ያባለ ለደውል ትላለች ማለት ነው። አያ ሚባት እኮ ሙቷል። ለማን ነው የምትደውለው ወደሚለው ስንመለስ፣ ወይኔ ኪራ ያለበት ቦታ ሲያመር ሲያመር ነው ምላችሁ። በጣም ጨሌ ደግሞ በጣም አለው አካባቢው ማለት ነው። አረንጓዴ ነው በጣም ደስ ይላል። እዚህ ጋር ወፍ እየጠበቁ ይመስላል። ሀገራችን በጣም ነው የሚያምረው። ጎብናት። ሰላሙን ፍቅርን ያንጣለን። በቀጣይ ቪዲዮ እስከምንገናኝ ደህና ሰንበት ሁኝ። አሰላሙ አሊኩም ወረህመቱላሂ ወበረካቱህ።